የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት። ሀገርን በደም ለሚሰሩ ሰዎች ወዮላችሁ። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለ ጸጎች ደሃጦ ማድሮ ደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለ ጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት፣ እስቲ ፈልጉና ነገር ሰው ሰው ገለን ያቃጠልኛ ሀገርን በደም ለምትሰሩ ነገስታት ወዮላችሁም። ቤተ መንግስቱን በአመፃ ለሚሰራም የራሱንም ህዝብ የሚገልና የሚያንግላጣ ንጉሽ ወዮለት፣ ይላል እግዚአብሔር ቃል። አቤቱ ጭንቀቴን አይተሃልና ፍርዴን ፍረድልን እንዳሉ እኛም እንጠይቃለን። አይኖቻችን ክፉ ነገርን ከማየት የተነሳም አነቡ አለቀሱ ወበከዩ እስከ ደክሙ ዋሉ ኃይል እንከለበኪ እንዳለም ድምፃችን ከፍ አድርገን ለማልቀስ ኃይል እስክናጣ ድረስ እናለቅሳለን። አቤቱ ጌታ ሆይ የሆነብን እናስብ እንላለን። መከራና ችግር፣ ሰቆቃና ስቃይ በምድረ ኢትዮጵያም እየመጣ ነው ነባይነ ነባይነ ከመዘ የነባይነ ኮን እንዳለው ብናለቅሰው ብንጮኸው ብንጣራው ብንጠይቅ ብንጠይቀው መልስ የታጣለት ጉዳይ ነው። የኢትዮጵያ ቤተክርስቲያን መከራና ችግር ስቃይና ሰቆቃው በስቱም ገዳማትና ድባራት እየፈረሱ የአብነት ትምህርት ቤቶች እየተዘጉና መምህራን ሁሉ እየታሰሩ እዚህ ደርሰናል። ለሀገር ውለታ የዋለችው የኢትዮጵያ ሌላኛዋ ገጽታ የሆነችው ቤተክርስቲያን በእንዲህ አይነት ፈተናና ችግር መከራና ስቃይ መታየቷ እጅግ ያሳዝናል። ብሯን ቅርጻም ብራናዋንም አዘጋጅታም ቀለሟን በጥብጣ ፊደሎቿን ሁሉ ሰርታም ለሀገር ባለውለታ የሆነችው ቤተክርስቲያን አንገቷ ምደፋበት ዘመን ላይ ደርሰናል። ሀገር እንዳልገነባች በሀገሯ ባይተዋር ሆነች። ህዝቦቿ ሁሉ መከራንና ስቃይን የሚያዩና የሚጎነጩ ሆነዋል። ተሳቀው የሚኖሩባት አንገታቸውን ደፍተው የሚንቀሳቀሱባት ምድር ሆናለች። አባቶቻችን በሰሩት ሀገር እንደ ባይተዋር ታይተናል። በፖለቲካው ጡዘትና መከራ የቅድስት ቤተ ክርስቲያን ፈተናዋና ልዕልና እጅግን በሚያስጨንቅና በሚያስፈራ ሁኔታ እየተዳከመ ይገኛል። ይህ አለም ሊያውቀው የሚገባ እውነት ነው። ሰላም፣ በመላው ዓለም የምትገኙ ውድ አድማጭና ተከታታዮች፣ ይህ ሰሞኑን እጅግ የሚያሳዝንና በማህበራዊ ሚዲያ ብዙም ትኩረት ያልተሰጠው አባቶቻችን በቤተክርስቲያን ላይ የተቀመጡና የተሾሙ ሰዎች ጆሮ ያልሰጡትም የሚያሳዝን ነገር በዝቋላ ገዳም ላይ ተፈጽሟል። ይህም አረመኔዎች በዝቋላ ገዳም በብሕትውና የሚኖሩ አባቶችን አርደው የተወሰኑትንም አግተው ወስደዋል። ይህንን ጩኸት ለዓለም አድርሱ ሼር እያደረጋችሁ ሰዎች ሁሉ ያድምጧቸው። ይህንን የአባቶቻችን ሰቆቃና መከራ አለም ይስማው ያድምጠው። ወበከዩ እስከ ደክሞ አልቦ ኃይል እንከለበኪ እንዳልሆኑ ሳሙኤል ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቅሱ። አባቶቻችን ሮሯቸው በዛም፣ ስቃያቸው በዛም። ይህንን ስቃያቸውን ለዓለም እናዳርስም። አቤቱ ጭንቀቴን አይታልና ፍርዴን ፈረድልኝ እንዳለው ነቢዩም፣ አቤቱ እስከ መቼ ጠላቶቼ ይሰልጡ ላሉ፣ አቤቱ የማምን አምላኮይ አንተ ወዴት አለ? በኢትዮጵያ ምድር የሚሠራው መከራናም ግፍ የት ነው መዳረሻው? የመከራው ጅራፍ ጀርባዬን አቆሰሉም። የአባቶችን ርስ ባሕዛብ ተወረሱም። የመማፀኛዬን ከተማ እና ቅጥሮቿን አፈረሱም። ኦ ጌታ አለህ እላለሁም። የመሠዋዩን መቅደስ አረከሱም። ክቡር የተባለውን ፍጥረትን ገደሉም። አቤቷን አንተ ሆይ አለህ መውጊያውን ታቃበለኝ ዘንድ ጠላቶችን ታሳርፍልኝ ዘንድ ተማጸምኩም። የቤተ መቅደሱን ካህናት መሥዋዕትን የሚሠዉትን እኒህን አረጋውያን ከድሯቸው ድማቸውን አፈሰሷቸው እጅግ አረመናዊ በሆነ ተግባራቸው አቤቱ የመቅደስህን ክብር አረከሱት አንተስ ወዴት አለ እላለሁ ካይናትህን በቤተ መቅደስ ለእርድ እንደተዘጋጁ በሸላቶቻቸው ፊት እንደሚቀበዘበዙ በግ አጋድመው አረዱ ኦ ጌታ ወይ የታለ ኦ አምላክ ወይ የታለ ኦ ፈጣሪ ወይ የታለ ለምንስ አትፈርድም እላለሁኝ ለገላቸው መሸፈኛ እንኳን እራፊ ጨርቅ የሌላቸው ለሆዳቸው ጭብጥ የማይሞላ ሞላ አስቤዛቸው ለጉሮሯቸው ጥርኝ ውሃ የሌላቸው መናንያን ስጋቸው በጸሎትና በጾም ያለቁትን ባህታውያን እንኳን ለመናገር ሰዎችን ቀና ብለው የማያዩትን ግሁሳን አይኖቻቸው የደከሙ አንደበቶቻቸው የለዘቡ ጉልበቶቻቸው ሁሉ የሚበረከረኩ ምስጉናንን ወገኖችን በክፉዎች እጅ ወደቁም፣ በሃይዛብ ተገደሉም፣ ኦ እስከ መቼ ዝም ትላለህ? ላለሁኝ እስራኤልን በባቢሎናውያን እስር የጣልክ አቤቱ ኢትዮጵያንስ በክፉ ነገስታቶች ለምን ትጥላት? አለ አቤቱ ኢየሩሳሌምን ቅጥር ያስበረበርክ ስለምንስ የታላቋን የኢትዮጵያን ቅጥር በሌቦችና በቀማኞች በሆዳሞችና በክፎች ታስበረብራልህ? ላሉ ጌታ ግን መልሳሉ ሀገርን በደም ለመሰሩ ሰዎች ጊዜያችሁን ጠብቁ። ቤተ መንግስቱን በአመፃ ለሚሰራም በደምም ለገነባው ያ ሰው ወዮለትም። አቤቱ ቀኔና ጊዜ ትመጣለች፣ የመከራ ጅራፌ ትነሳለች። ግብረ አበሮቹን እንደ ፈርዖን በቀይ ባህር አሰጥማቸዋለሁ። ወበከዩ እስከ ደግሞ አልወሃይል እንከለበኪ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አስለቀሷቸውም፣ አለቀሱ። አባቶቻችን ተገደሉም። ምሬት፣ ችግር፣ መከራ፣ ሰቆቃ በምድራችን በኢትዮጵያ ጸናም። አቤቱ ሳሙኤል ወይ ይህንን ትንቢትን ያየኸው መቼ ነው? ድምፃቸውን ከፍ አድርገው ለማልቀስ ኃይል ያጡት ኢትዮጵያውያን ቅዱሳን አባቶቻችን ዛሬ በቤተ መቅደሱ ተሰውተዋል። የማይታበስ እንባ፣ የማያሳርፍ እረኛ፣ የማይሰማችሁትም በእኛይቱ ኢትዮጵያም፣ በእኛይቱ ምድር እጅግ መከራና ስቃይ የበዛባት ቤተክርስቲያን በዚህ ዘመንና በዚህ ጊዜ እንደ ባቢሎናውያንና ፈርዖናውያን በዛን ዘመን ህዝበ ክርስቲያኑ ሲጨፈጭፉን እንደነበሩት እነዛ አላውያኑ ዛሬም ድረስ በኢትዮጵያ ምድር ላይ መከራና ስቃይ ችግርና ሮሮ እያመጡ ይገኛሉ። ድምፃችን ሳይሰማ የአባቶቻችን ሞት ትኩረት ሳይሰጠው በየዘመናትና በየሰዓቱ በየጊዜው እየተነሳ እየጨፈጨፈ ደሙን የሚያፈሰው ይህ የክፉ መንፈስ ሁሉም ሳይጋለጥና በሚዲያ ይግፋቸው ሳይነገር ነቅነቅ አንልም። ውድ አድማጭና ተከታታዮቻችን፣ ምናልባት ሲኖዶሱ ባይናገርም ቤተ ክህነቱ እረኞቹ ዝም ቢሉ ባይጠይቁ ለምን ባይሉ፣ እኛ ግን ዝም አንልም። ሰዎች እየሞቱ ደም እየፈሰሰ ስቃይና መከራ በቤተ ክርስቲያንና በአድባራት እንዲሁም በገዳማት ላይ እየሆነ ዝም ማለቱ መልካም አይሆንም። ምንም የማይታበስ እንባ የማያሳርፍ እረኛ የማይሰማ ጩኸት ቢሆንም እኛ ግን እንጮሃለን። ስለተገፋው ሰው መከራና ስቃይ ስለደረሰበት ስለምስጉናኑና ስለመበለቲቱ ሁሉ እንጮህለት፣ እንጠይቅ፣ ለምን እንል ዘንድ እግዚአብሔር ያዘናልና። በግፍ የታረዱት ከዝቋላ ሰማይታት ከሆኑት አባቶቻችን ዘንድ በረከታቸው ይደርሰንላለን። አዎ በዝቋላ ደም ፈሷል። በዝቋላ በየዓመቱና በየጊዜው በየሰዓቱ የሚነሳ ሰይፍ ገዳማቱን እያፈራረሰ ይገኛል። እንደነሱ በግፍ የታረዱ የሰማዕታት ደም በእግዚአብሔር ፊት ሲጮህ፣ ራዕዩ ያየው ዮሐንስ እንዲህ ይላል፦ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ ይለናል። ራዕይ ስድስት የኒህ ሰማዕታት ደም በየዘመኑ በየጊዜው የሚፈሰው ደም ኢትዮጵያን መከራ ያበለብሳታል። መኑኝ በኢትዮጵያ ምድር ላይ መከራን ያመጣል። ይህ ደም ኢትዮጵያን እንዳይከስ ፈራሉ። የኢትዮጵያ መከራዋ መብዛት በየቦታው የሚደረገው ግፍ፣ ስቃይ፣ ሮሮ የቅዱሳን አባቶቻችን ሰማዕታት ሞት እና የገዳማት የአደባራት የአብነት ተማሪዎች ሁሉ ስቃይ፣ ይህ ሁሉ ግፍ፣ ይህ ሁሉ ደም፣ ይህ ሁሉ የንጹሐን ሰቆቃ እግዚአብሔር በሰማይ ሆኖ ይመለከታል ያያልም። በእኛ በህዝቦቹ ዘንድ መከራን ያመጣልም። ዛሬ ስለሞተው ሰው ካልጮሁን ስለተቸገረውና ስለተራበው በግፍም ስለሚገደለውና የነገሥታት ቀንበር ለወደቀበት ሰው አቤት ካላልን ነገ በኢትዮጵያ ምድር የሚመጣው ከዛሬ ባሰ ነው። እጅግ መታረዝና መከራ ስቃይና ሰቆቃ አገር እያየናት የምትወድቅበትና የደም ምድር የምትሆንበት ዘመን እየመጣ ነው። እረኞቻችን ተኝተዋል። እረኞቻችን ስንጠብቅ እኛ መበላት የለብንም። አንድ መሆንና መተባበር፣ አብሮ መቆም ካልተቻለ ከባድ ነው። ቤተ ክርስቲያን በቤቷ በተሰገሰጉ ጨካኝ እረኞች እጅ ስለወደቀች መከራዋ በዝቷል። ከመከራ ይጠብቀኛል ብለህ የተገዛሃለት ቤተ ክህነት እኩል በአክቲቪስት ደረጃ ፌስቡክ ላይ አብሮ አልቅሶ ያስለቅዛል መፍትሄ አያመጣም። የአገልጋይነትና የአሽከርነት መንፈስ ተጠናውቶታልና መዋቅሩ እረኛ የምትለው አካል ወጥተህ ድምፅ አሰማ የሚል ቤተ ክህነት ሊወረርና ከደሞዙና ከቁርሱ ሊቀነስ ሲል ያስነሳል ህዝቡን። በአንድ ላይ ቁም ይልሃል፣ ተባበር መጡብህ እንዲሆኑብህ ይላል። የህዝብ መሞት፣ የካህናት መታረድ፣ የአብነት ተማሪዎች መፈናቀልና መሰደድ አይገደውም። ሆዱ አምላኩ ነውና፣ መዋቅሩ እረኞቻችን እያለን ምን ጠራቸው? ትተውናል። እኛ ራሳችን ቁመን ለራሳችን ድምፅ ሆነን አብረን መቆም እስካልቻልን ድረስ መፍትሄ አይመጣም። የከተማ አብያተ ክርስቲያናት የጥቂት ሰዎች አክሲዮን ድርሻ እስክትመስል ድረስ ስለ ተተዎች ለእነርሱ የቤተ ክርስቲያን ጥቃት ጥቅማቸው ላይ መምጣት እንጂ የካህናትና ምመና ግድያም አይደለም። የመነኮሳቱ መሳደድ የአብነት ትምህርት ቤቱ መፍረስ ለነሱ ምናቸው ነው? ምንም አይደለም። አየነኩ ባለፈው ዘመን ባለፈው ጊዜ አየናቸው። ስለ ህዝቡ መሞት፣ ስለ ህዝቡ ስቃይ፣ ስለ ህዝቡ መከራና ስለ ህዝቡ ሮሮ የማይገደው እረኛ ተሹሟል። ከመነኮሳቱ ሞት ይልቅ የቄሳር መርገም የሚያንገበግባቸው እረኞች ባሉበት ቤት ውስጥ በጎች ለተኩላዎች የተሰጡ ብኩን ነፍሳት እንደሆኑ እናቃልን ከአባ ሸላሚ አረጋዊ ቅኔ ዘራፊ ካህናት መወድሳቸውን ለሹማምንቱ ለአሳዳሪዎቻቸው የተሰጡ ብኩን ነፍሳት እንደሆኑ እናውቃለን። ካባ ሸላሚ አረጋዊ ቅኔ ዘራፊ ካህናት መወድሳቸውን ሲያሽጎደጉዱ፣ ለአሳዳሪዎቻቸው ሲሰግዱ የማይገዳቸው ሞራል ቢሶች እረኞች ተፈጥረዋል። በአስኬማ ክብር ውስጥ ዘርን ክርስቶስ አድርገው የሚያመልኩ በመሉበት ጉባኤ ልጅነታችን ለሙዳየ ምጽዋት ማሟያነት እንጂ ለጠበቆት ለርኅራዬ ለመጠበቅ አይታሰብም አልታሰበም አያስቡም። በዛም ነው መነኮሳት ሲሞቱ ገዳማት ሲቃጠሉና ሲጠፉ በሰሜንና በደቡብ በምስራቅና በምዕራብ ያሉ ህዝብ ምዕመናን ሲታረዱ የሚጠይቅ አባት ለሚን የሚል ሰው ያጣ ነው። በርግጥ አሉ ጥቂቶቹም የህዝብ መሞት፣ የምዕመናን መሰደድ፣ የቤተ ክርስቲያን ህልውና አሳስቧቸው ለምን ብለው የሚጠፉም። ነገር ግን እኒህ የተሾሙ ሰዎች በእኛ ላይ በህዝብ ላይ በሀገር ላይ ነውእና ስለምንስ ዝም ይላሉ፣ ስለምንስ ጥያቄን አያነሱም ብሎ መጠየቅ መልካም ነው። ምክንያቱም እረኞቻችን ብለን የምንቆጥራቸው ተኩላዎቻችን እንዳሉ ማመን አለብን። የጠፋውን በግ የሚያፈላልገው ራሱ ሌባው ሁኖብን ተቸግረናል። ገዳይ ይከበር ዘንድ፣ ነጣቂዎች ይነክሱ ዘንድ ዛሬም ተፈርዶብናል። አንገታችን አቀርቅረን ዝም እንላለን። ቤተክርስቲያንን ለጥቂቶች ሆዳደሮች ብቻ ሰጠን። የኛ እጣፈንታ ፈንታ ቤተክርስቲያን መሳለም ብቻ ሆኖብን እንቀዘበሳለን። እረኛው ያልወደደውና እረኛው የማይጠብቀው በግ ለተኩላ የተሰጠ የድግስ ስጋ ነው ይላሉ አበው። ከገዳይ ተኩላ ለመዳን ከድንታቢስ እረኛ መራቅ የመጀመሪያው የመዳን እርምጃም ነው። የማይታበስም በማፍሰስ ትርፉም ድካም ነው። የማይሰማ ጩኸት መጮህ የጨረሻውም ጉሩሩም ማድረግ ነው። በማያሳርፍና በማይሰለጥን እረኛ መዳፍ ላይ መኖር ለሞት ተራን እንደመጠበቅ ይቆጠራል። እረኞቻችን አደብ ይገዙ ዘንድ አደብ እናስገዛቸው። አብረን መተጋገዝና መተባበር እስካልቻልን ድረስ በውስጧ የተቀረቀሩና የክፉ ነገስታት ጋሻ ጃግሬ የሆነው በቤተ ክርስቲያንና በምዕመናን ላይ የተሾሙ ሰዎች እንዳሉ መጠራጠር አያስፈልግም። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግሥታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ድሀ ጦም አድሮ ዕዳሃው ጉሮሮ ላይ ቆመው ሀብት ለሚያከማችው ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት፣ እስቲ ፈልጉና ነገሩ። ሰው ሰው ገለን ያቃጠል እኛ እኮ ነን፣ በእሳት አቃጥለን የምንጨፍርባት አገር ኢትዮጵያ። በቁሙ ሰው ሰው እየለፈለፈ የወንድ ልጅ ያለ እያለ በድንጋይቱ ወግረን ገለናል። ከነ ነው ሰውን ገለው እንዳይታወቅባቸው፣ ሰውን ገለው ሀብቱን ወርሰው፣ የሰውየውን አስከሬን አፈርደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች ጸጎች አሉ። ኢትዮጵያ ሰውን በቁሙ በቢላዋ ቆዳውን ተገፏል። ኢትዮጵያ ውስጥ አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያው በብልት በብልት ቀስቀስ እየተደረገ አካሉ ተቆራርጧል ይሄ ሁሉ ኢትዮጵያው ስለ የኢትዮጵያ ቤተ ቤተክርስቲያን የአይኗን ብርሃን እያጣች ነው የምንሞተው እስከመቼ ነው የምናነባውስ እስከመቼ ነው ይህ በእርግጥ ወንጌል እንሆን ብሎ መጠየቅ ያስፈልጋል ተደጋጋሚ የሚገደሉ የኢትዮጵያ ቤተክርስቲያን አይኖች የሆኑ ሊቃውንት እንዲሁም የአብነት ተማሪዎች የአንጋፋው ገዳም የዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በተደጋጋሚ የሚደርስበት ስቃይና መከራ ገዳማውያኑን የማወደም ስትራቴጂ ታቅዶ እየተከናወነ ያለ ነው። በማን እንዴት ለምን የሚለው ጥያቄ የበለ ኢትዮጵያን ቢሆንም እስካሁን ድረስ ግን መልስ አልተገኘለትም። መልስ አልተገኘለት አይደለም መናገር የፈሩ ለሆዳቸው ያደሩ ዛሬም ከማህበረሰቡና ከምእመኑ ቀለባቸው እየተሰፈረላቸው ልጆቻቸውን እያሳደጉ በጥሩ ቤትና በጥሩ መኖሪያ እየኖሩ መከራዋንና ጭቃዋን ችግሯንና ሮሮዋን አቤት የማይሉላት የቤተ ክርስቲያን አገልጋዮች ተሰግስቀዋል። በዚህ ሰባት ስምንት ዓመታት ውስጥ ብቻ በዋልድባም፣ በጎጃም፣ በተለያዩ የጎንደርና በሰሜን በኦሮሚያ ክልል ጨምሮ እጅግ የሚያስጨንቅና የሚያስቸግር በርካታ ሺ ምዕመናን ተገለዋል፣ ሞተዋል፣ ተቃጥለዋል፣ ቤታቸው ንብረታቸው ወድሟል። ገዳማትና አድባራት ተፈተዋል፣ እንዲሁም የአብነት መምህራን ታስረዋል፣ ተገለዋል። ገዳማትና የአብነት መምህራን እንዲሁም የአብነት ትምህርት ቤቶች የቤተ ክርስቲያን ዓይን መሆኗቸው ይታወቃል። ለምን የቤተ ክርስቲያንን ዓይን ለማጥፋት ተፈለገ ብሎ መጠየቅ ያስፈልጋል። ነገር ግን ይህንን የሚጠይቅ አባት የለንም። ለምንና እንዴት፣ መቼ የሚል ስለሚታረዱት በጎቹ የሚራራ ጠባቂ የለም፣ አው የለንም። ሁሉም ለሆዱ ያደረ ነውና ስለዚህ መፍትሄ ያስፈልገናል። መፍትሄ አንድ መሆን፣ መተባበር፣ አብሮ መቆምና ጠላትን መታገር ያስፈልጋል። ከዚህ ውጭ በጊዜው በቦታና በሁኔታ እየተደራጁ ራሳቸውን እያበረቱ ጠላቶቻችን ዛሬም ነገም በቅድስ ቤተ ክርስቲያን ላይ ካሁን የባሰ መከራን ያመጡብናል፣ በየቤታችንና በየጎዳችን ይገባል። ወከዩ እስከ ደክሞ አልቦ ኃይል እንከለበኪ እንዳለ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። ያለን የእኛን የኢትዮጵያውያን የዚህን ዘመን ሰዎች ነው፣ የዚህ ዘመን ክፉና መከራ የደረሰባቸውን አባቶቻችንና እናቶቻችን ነው። በዚህ ዘመን ድምፃቸውን ከፍ አድርገው ለማልቀስ እንኳን አቅም እስኪያጡ ድረስ የሚሰቀሰቁ የገዳማውያንን ህይወት ነው። ዘመን አለው ጊዜ አለሁ። ሀገር በደም ለሚሰሩ ሰዎች ወዮላቸው ይላል እግዚአብሔር ቃል። ቤተመንግስቱን በአመፃና በሰዎች ደም በየውሃኑና በምስጉናኑ የሰራ ንጉሥ ወዮለት። የሰራትን ከተማ ፈርሳለሁ፣ እርሱንም አቅበዝ ብዤ መዳረሻ ሰጠዋለሁ። አቤቱ ጌታ ሆይ ጥራቶቻችንን አስታክስልን የአባቶቻችንን የሰማይ የታቱን ረዴት በረከት ለእኛም ለልጆቻቸው አድርግ እንላለን። ውድ አድማጭና ተከታታዮቼም ይህ ለበርካቶች ይደርስ ዘንድ ለብዙዎች ይደርስ ዘንድ ሸር አድርጉት፣ ላይክ አድርጉት፣ በሀሳብ መስጫ ሳጥን ሀሳባችሁን አስቀምጡም። የአባቶቻችን ሮሮና ስቃይ ለቅሶ ለዓለም ይሰማ ይደመጥ። ላለሁኝ ይህ ዳና ሚዲያ ነው። ዳና ለሁሉም። ላለሁኝ ሰላም ለሀገራችን ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው ሰላም ሁኑልኝ።